ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 12 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም ና ጎንደር የተለያዩ አካባቢዎች በቀጠሉ ውጊያዎች የአገዛዙ ምሽጎች ተሰብረዋል። የፋኖ ጦር በቅርቡ አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት ዝግጅት ላይ እንዳለ ተጠቁመዋል። የወንጀል መርማሪዎች ከግድያ ውጪ ያሻቸውን እንዲያደርጉ የሚፈቅድ አዋጅ ስጋት እንደፈጠረባቸው ባለሙያዎች ተናግረዋል። 13 ዓመት ተፈርዶባቸው የነበሩ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 በጎጃምና ጎንደር የተለያዩ አካባቢዎች በቀጠሉ ውጊያዎች የአገዛዙ ምሽጎች ተሰበሩ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናውሰናይ አንዳርጌና መሬው ሻለቃዎች ምሽቱን ወረሃላ ከተማ ውስጥ የሚገኘውን የጠላት ምሽጎች ሰባብረው እንዳልነበር አድርገውተዋል። የአፋብሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ካሳ ካስትሮ በምዕራብ በለሳ ወረዳ ዋና ከተማ አርባያ እና ደጎማ ከተሞች መካከል የምትገኘው ወረሃላ ከተማ የተፈጸመውን ጀብዱ ጠቅሷል። ከምሽቱ 12 ሰዓት ጀምሮ እስከ አራት ሰዓት በተካሄደው እልህ አስጨራሽ አውደ ውጊያ ጀግኖቻችን የአገዛዙ ወንበር አስጠባቂ ኃይልን ቁም ስቅሉን አብልተው ሳይወድ በግድ ሁለት ምሽጎችን ሰብረው እግሬ አውጪኝ ብሎ እንዲፈረጥጥ አድርገውታል ብለዋል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ አምስተኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደውጊያ ጠላት አምስቱን በሞት ሰባት በጉዳት አጥቶ ከጥቅም ውጪ መሆኑን ኃላፊው አክለዋል። የአገዛዙ ክላሽንኮፍ መሳሪያዎችን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎቹ ሰጥቶ ወደ አገኘው አቅጣጫ ዙሃ ሶስትና ሞርተር እየተኮሰ ነብሱን ለማትረፍ ከተማዋን ለቆ ወደ አርባያ ከተማ ፈርጥጧል ብለዋል። ይህ በእንዲህ እንዳለ በዳሞት ግንባር ወሳኝ የተባለ የፋኖ ኦፕሬሽን ተፈጽመዋል። ዛሬ ሰኔ 12 2017 ዓ ም በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምትክ ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተመራ አውደ ውጊያ አመርቂ ድል ተመዝግበዋል። በዚህ ውጊያ ከወደ ፋኖ በኩል ምንም አይነት ጉዳት አልደረሰም የተባለ ሲሆን፣ በጸረ አማራው የብልጽግና አገዛዝ አገልጋይ ኃይል በኩል ግን በርካታ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የፋኖ ጦር በቅርቡ አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት ዝግጅት ላይ እንዳለ ተጠቆመ። የአማራ ፋኖ ብሔራዊ ኃይል ሶስተኛ ጎጃም አገው ምድር ክፍለ ጦር ትወደድ መንገሻ ጀንበሬ ብርጌድ የትግል ጥሪ አስተላልፈዋል። መግለጫው የእኛ ትውልድ ሳያሸንፍ በፍጹም ወደኋላ ላይል ተማምሎና ትምክህቱን በፈጣሪው አድርጎ በየቀኑ ብቻ ሳይሆን በየሰዓቱ ልዩነት የሚገርም የትግል እድገት በሚታይበት የአማራ የአዲሱ ትውልድ አዲስ አብዮት ላይ አኩሪ ድሎችን እየተቀናጀ ወደፊት ብቻ እየተጓ ይገኛል ብለዋል ብርጌዳችን ቢትወደድ መንገሻ ጀምበሬ ብርጌድም በስምንት ክላሾች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጁ ሆኖ ይገኛል ሲልም አክለዋል በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ የኛ ነው ለመስራት በክረምቱ የእኛ ነው መንፈስ ተዘጋጅተናል ያለው ጦሩ ለአድማ ብተና ሚሊሻ ፖሊስና ሰላም አስከባሪዎች ለዚህ ስርዓት አጉል መስዋዕት እንዳትሆኑ ሲል አማራዊ ጥሪ አድርገዋል ወደ ፋኖ የምትቀላቀሉ ሁሉ የመሳሪያችሁ ዋጋ ይከፍላችኋል። መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ ይችላል። ብርጌዳችንን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ አስታጥቆ መቀላቀል ይቻላል የሚል ጥሪ ቀርቧል። ይህ ለአጭር ጊዜ ብቻ የሚቆይ እድል ስለሆነ በአስቸኳይ ተጠቀሙበት ሲልም ማሳሰቢያው አክሏል። ለምልስ የሰራዊት አባላት ደግሞ በተለይም የቡድን መሳሪያ ተኳሾቻችሁን በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌድ ማዘዣችን እየመጣችሁ ትመዘገቡ ዘንድ ሲል ጥሪውን አስተላል ሆኗል አልፈዋል። ብርጌዱ በሙሉ ልባችሁ የደገፋችሁት ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደውን ድጋፋችሁንና አለኝታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እንወዳለን ሲልም ለመላው ሕዝብ ጥሪ አቅርበዋል። ይህ በእንዲህ እንዳለ በምዕራብ ጎጃም ከሰፈረ የአገዛዙ ወታደሮች መካከል ስምንቱ ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል ስምንት ወታደሮች ብሬንና ስናይፐር ጨምሮ ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል እንደዘገበው አፋ ባሃ በጎጃም ቀጠና በሚያካሂደው ስቦ ማስከዳት ስራ የአገዛዙ ወታደሮች የተቀላቀሉት አምስተኛ ክፍለ ጦር ስር የሚገኘው ሬዳ ሞት ብርጌድን ነው ተብሏል። ወታደሮቹ አንድ ብሬን፣ አንድ ስናይፐር እና ስድስት ክላሽንኮፍ መሳሪያ ይዘው ነው ፋኖን የተቀላቀሉት ሲልም መረጃው አክሏል። የወንጀል መርማሪዎች ከግድያ ውጪ ያሻቸውን እንዲያደርጉ የሚፈቅድ አዋጅ ስጋት እንደፈጠረባቸው ባለሙያዎች ተናገሩ። የሰሞኑን መነጋገሪያ የሆነ አዋጅ በሽፋን ስር የሚደረግ ምርመራን የሚያከናውን ሰው ከአቅም በላይ ወይም ከፍቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል ማሻሻያው። ይህን ቢልም ቢቢሲ ያነጋገራቸው ሁለት የሰብአዊ መብት ባለሙያዎች ግን ድንጋጌው ለሰብአዊ መብት ጥሰት በር ይከፍታል ሲሉ ይሞግታሉ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የድንጋጌ አስፈጻሚው አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ብለዋል። አዋጁ ከአቅም በላይ የሚለውን ሀረግ በግልጽና በዝርዝር ማስቀመጥ ነበረበት የሚሉት አቶ ያሬድ ይህ ለተሳሳተ ክፍተት በተለይ ለመርማሪ አካላት በንዝህላልነት ወይም ሆን ብለው ለሚፈጽሟቸው ህገወጥ ስራዎች የህግ ሽፋን መስጠት ነው ሲሉ ተናግረዋል። ከግድያ ወንጀል በስተቀር የሚለው የአንቀጹ ሀረግም እንዲሁ ለትርጉም የተጋለጠ መሆኑን አቶ ያሬድ ያነሳሉ ከምርመራ ጋር ተያይዘው የሚነሳው ስቅየት ወይም ቶርቸር መሆኑን የጠቋሙት አቶ ያሬድ እስረኞችን ወይም በምርመራ ላይ ያሉ ሰዎችን በማሰቃየት ተግባር ውስጥ በጣም ቋሚ የሆኑና መለስተኛ አካል ጉዳቶችን ማድረስ ሊኖር ይችላል ሲሉ ህጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ጠቁመዋል። ከዚህ በተጨማሪም በማናቸውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ አገር ውስጥ እንኳን መፈጸም ከሌለባቸው ወንጀሎች አንዱ ስቅየት ነው እና ይህ አዋጅ ግን የማይገባ ንብረት አፍርቷል የተባለን ሰው በስቅየት ምርመራ ማድረግን ይፈቅዳል ሲሉ ስጋታቸውን አጋርተዋል። ሀገሪቷ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ። እስረኞች የማሰቃየት ተግባር ይፈጸምባቸዋል። ፖሊሶች ጠርጥረው የያዟቸውን ሰዎች ይደበድባሉ፣ ያሰቃያሉ። በምርመራ ጊዜ እነዚህን ህጋዊ የማድረግ ያህል ነው። የአለም አቀፍ ህጎችን ጭምር የሚጥስ ድንጋጌ ነው ሲሉም አክለዋል። ሌላኛው የአለም አቀፍ ወንጀል ህግ ባለሙያ አቶ ካሳውን ሞላ ይልማ በበኩላቸው ይህ ድንጋጌ አንድ በሽፋን ምርመራ የሚያደርግ ግለሰብ ህገወጥ ሊሆኑ የሚችሉ ድርጊቶችን ከመፈጸም በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ አላስቀመጠም መጠን ብለዋል። እንዲህ አይነት ጥበቃ ከሌለ የዳኝነት ወይም የአቃቤ ህግ ቁጥጥር ዘዴ የለም የሚሉት አቶ ካሳውን በሌሎች ሀገራት ያሉ ህጎች የወንጀል ተጠያቂነት ከመቅረቱ በፊት ከከፍተኛ ባለስልጣናት ወይም ከፍትህ አካላት ፈቃድ እንዲኖር ያስገድዳሉ ሲሉ የሌሎች ሀገራትን ተሞክሮ አንስተዋል። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚል ሀረግ ቢያካትትም እንደ ስቅየት ኢሰብአዊ ወይም ክብርን የሚያዋረድ አያያዝን የመሳሰሉ ከባድ ወንጀሎችን መጥቀስ አልቻለም ብለዋል። አስራ ሶስት ዓመት ተፈርዶባቸው የነበሩት የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናበታቸው። አስራ ሶስት ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነፃ መሰናበታቸውን ቤተሰቦቻቸው ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው ሰባት የክስ መዝገቦች ክሶች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው ሁለት ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በሶስት ክሶች ነጻ፣ በሁለት ክሶች ደግሞ አስራ ሶስት ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ ለቲግቫ ኢትዮጵያ በሰጡት ቃል ጸጋይ ቱኬ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነ፣ ለሁለት ዓመት የሚጠጋ ጊዜ ያለ አግባብ በእስር ቤት እንደተንገላታ፣ ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበረና ይግባኝ እንደጀመሩ ተናግረው ነበር። የቀድሞው ከንቲባ በዛሬው ዕለት ደግሞ በሲዳማ ክልል ጠቅላይ ፍርድ ቤት በነፃ ተሰናብተዋል። የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን፣ ከምሳ ሰዓት በኋላ ከስር እንደሚለቀቁ ከስፍራው ማረጋገጥ እንደተቻለ ዘገባው ጠቅሷል። እስራኤል ኢራንን ትጥቅ አስፈታለሁ ብላ ስትዝት ኢራን በበኩሏ መመከቴን እቀጥላለሁ አለች። ሳምንቱን በደፈነው ጦርነት እስራኤል ኢራን ውስጥ የፈጸመችው ጥቃትን ተከትሎ ሁለቱ አገራት አንዳቸው በሌላኛቸው ላይ አውዳሚ ጥቃት መፈጸማቸውን ቀጥለዋል። በእስካሁኑ ጥቃት የኒውክሌር ማዕከላት፣ ወታደራዊና የመንግስት ተቋማት፣ የመገናኛ ብዙሀን፣ የሰላማዊ ሰዎች መኖሪያና ተቋማት ጉዳት ደርሶባቸዋል የተባለ ሲሆን በሁለቱም ወገን በመቶዎች የሚቆጠሩ ሰዎች መገደላቸውንና ሺዎች ጉዳት እንደደረሰባቸው እየተነገረ። ሲነጋገረ ይገኛል። እስራኤል በኢራን ላይ የምታካሄደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ተናግረዋል። ጠቅላይ ሚኒስትሩ እስራኤል እየፈጸመች ባለው ጥቃት ከኢራን በኩል ያሉ የኑክሌየር ስጋቶችን ታስወግዳለች ሲሉ ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታልን በጎበኙበት ወቅት ገልጸዋል። ይህ ተልእኮ ሲያበቃ ለእስራኤል ስጋት የሚሆኑ የኑክሌየር ስጋቶች እንዲሁም የባለስቲክ ሚሳኤል ስጋቶች በሙሉ አይኖሩም በማለት ኔታናሁ ለጋዜ ጋዜጠኞች ተናግረዋል ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዚዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩ ተናግረዋል የኢራን ጠቅላይ መሪ አያቶላህ አላሚኒ በበኩላቸው ለኢራን ህዝብ ጠላት እንደምትፈሩት ከተሰማው አይለቃችሁም ሲሉ ህዝባቸው በጥንካሬው እንዲቀጥል ጥሪ አቅርበዋል መሪው በኤክስ ገጻቸው ላይ ባሰፈሩት መልእክት ህዝባቸውን እስከዛሬ ድረስ በነበራችሁ ባህሪ ቀጥሉ ይህንንም ባህሪያችሁን በጥንካሬ በመያዝ ጸንታ ሰዎቹ ቀጥሉ ብለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ሀትቢዛዴ ደግሞ ኢራን ራሷን መከላከሏን እንደምትቀጥል ለቢቢሲ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስላጸደቁት ወታደራዊ እቅድና ኢራን ከዚህ ምን እንደምትጠብቅ በቢቢሲ የተጠየቁት ሀት ቢዛዴ እስራኤል ወደ ኢራን ጥቃት ከመፈጸሟ በፊት ኢራን በኒውክሊየር ጉዳይ ላይ ንግግር ለማድረግ ከአሜሪካ ጋር ለመስማማት ጫፍ ላይ ደርሳ እንደነበር አስታውሰዋል። ኢራን አርብ ዕለት በእስራኤል ለተፈጸመባት ጥቃት አጸፋ ለመስጠት በመፈለጓ ከአሜሪካ ጋር ያላትን ንግግር የሰረዘች